አሰላሙ አሊኩም ወራህመቱላ ወበረካቱ፣ የዩቱብ ተመልካቾች እንዴት ናቸው? ደህና ናቸው ወይ? እኔ ያለው አልሐምዱሊላህ። ባላችሁበት ሆናችሁ ሰላማችሁ ብዙ ስትርፍርፍ ትርፍርፍ ይበድልኝ። ላይክ ሼር ዲዩት አድርጋችሁ እንግዲህ ብታበረታቱኝ ጀዛኩምላሁ ሀይረንጀዛ ጀዛ ከልብ አመሰግናለሁ። እንግዲህ እኔ ብዙ ጊዜ በእህቶቼ ማለትም አረብ ሀገር የምንገኝ እህቶች ማለት ነው ይሄ ለእናንተ ነው። ይሄም ቪዲዮ ማለት ነው። ላይክ ሼር ዲዩቲ እያደረጋቸው አድርሶልኝ ማለት ነው። ቤተሰቦች የምንረዳ ቤተሰቦች፣ የምንጠብቅ አጅሩ ከራሳችን ነው የምናገኘው ማለት ነው። ግን ያም ሆነ ይህም ሆነ ራሳችን እየጎዳን መሆን የለበትም እና ራሳችን መጠበቅ አለብን። ራሳችን እየጎዳን በአግባቡ ምንም ስናደርግ የነጌው ጎናችን እያሰብን መሆን አለበት። አንደኛ ስግደት፣ እድሜያችን ይሄዳል። ሁለተኛ ነገር ደግሞ ከሰራ ነው አንን ወይ ከቤተሰባችን አንን ስግደት ሆነን በጣም እህት ወንድሞች፣ እናት አባት የሚያጡ እህት ወንድሞች በጣም ብዛት አላቸው ማለት ነው። እና ወይ ከቤተሰባቸው አይሆኑ ወይ ከራሳቸው አይሆኑ ወይ ከገንዘባቸው አይሆኑ። እኔ በጣም ብዙ ይገርመኛል። እኔ በነገራችን ላይ ከሰው ጋር በጣም ስለ መግባባ እህቶቻችን በውስጥም ብዙ ነገር ይሉኛል ማለት ነው። ሰባት አመት አስር አመት አስራ አምስት አመት ቆይቼ ይህን አክል ገንዘብ የለኝም ይህንን አክል ሲሉ ሰማለሁ። ወላሂ እውነት ነው ሀቂቃ እና ምን ለማለት ፈልጌ ነው? ወይ ከዝዳራችን አንሁን እድሜያችን ይሄዳል። ስግደት በጣም ከባድ ነው። የምንሰራው ነገር አላህ በረካ ያድርግልን። በወር ወር ወር ሲመጣ የሆነ ሀጃ ይገጥሙናል የሆነ ነገር ወራችን ልክ ወር ከመጣ የሆነ ነገር ቀዳዳ ይከፈታል። የሆነ ነገር እሰራለሁ ስትሉ ቀዳዳ ይከፈታል። ይሄን መሆን የለበትም። በአግባቡ የምናደርግ ነገር በአግባቡ እያደረግን ይከፈት፣ ተውት፣ ዝም በሉት ማለት ነው። ቢከፈትም በቃ በአግባቡ የሰው የኢትዮጵያ ነገር ደግሞ ትንሽ ነገር ስታደርጉ ለሁሉም ቀዳዳ ይከፍትባቸዋል ማለት ነው። ወላሂ እውነቴ ነው። እኔ ስግደት ነው ያለውት የመዳን ቤት ነው ሆኜ የምሰራው ግን እንደዚህ አይደለሁም። በቃ ማድረግ ባለብኝ ሰት አደርጋለሁ፣ ግን ነጊም ደግሞ የነጊም ጎናችሁ ቆም ብላችሁ ማሰብ መቻል አለባችሁ። ወላሂ ሀቂቃ በጣም በቃ የምንበላው ይበልጣል ብዙ ነገሮች ኦላይ እንደዚህ ነገር አምጡ እንደዚህ ነገር ይሄ ነገር በጣም ይፈጠሩ ብዛት አላቸው ማለት ነው። እና የምናደርጋቸው ነገሮች በአግባቡ ነጌስ ብንወድቅስ መዋን አለን ነገ እኮ ዛሬ ላይ ያገኛችሁት ገንዘብ ነገ ብታጡ ከጎናችሁ የሚገባ ሰው የለም። ስትሰሩ በጥንቃቄ መስራት፣ ስታስቀምጡ በራሳችሁ በቃ የሆነው ቢያንስ እንኳን የሆነ ነገር መቆጠብ አለባችሁ፣ የሆነ ነገር ማድረግ አለባችሁ። ይሄ የገጠር ቤት እያላችሁ ቤት እንደው ከመስራት እንደኔ እንደኔ ማለት ነው፣ ሀቂቃ እውነቴ ነው። የሆነ ስራ ካላችሁ እኮ አዲስ አበባ ላይ እየሰራችሁም ቤት መገንባት ትችላላችሁ። ጥሩ ስራ ካላችሁ፣ ጥሩ የምትግባቡ ከሆነ ከሰው ጋር የምትሉ ከሆነ በጣም የሰው ልጅ ማለት ነው። ምንም አይደለም። አላህ የሰው ፍቅር ይስጠኝ፣ የሰው ውዴታ ይስጠኝ። የሰው ውዴታ ካላችሁ ወድቃችሁ አትወድቁ። እናቴ የምንትላለች ብላት መሰላችሁ ዱአ ስታደርግልን ልጆቼ፣ ትላለች አላህ የሰው ፍቅር ይስጣችሁ ልጆቼ፣ የሚያኖረው ሰው ነው። ካላህ በኋላ ሰው ያስፈልጋችኋል። የሰው ፍቅር ይስጠን ትላለች። አንዳንዴ የሰው ፍቅር ካላችሁ ወድቃችሁ አትወድቁም ማለት ነው። ስለዚህ ምን ለማለት ፈልጌ ነው? በቃ መጎበዝ አለብን፣ መጠንከር አለብን እህቶቼ። የወጣነው አላማ ነው። ለአላማ እስከወጣን ድረስ የት ነው ያለነው እንዴ? ለምንድን ነው? ብዙ ነገሮች እኮ ያምረናል። መኪና መንዳት ያምረናል። ቤት መግዛት ያምረናል። በጣም ብዙ ነገር መግዛት ያምረናል። እና በሌላ ቀን እመጣለሁ ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ